እኔ ለምን እንደምፈልግሽማ በጣም ግልጽ ነው። ታውቂያለሽ፣ ነው ወይስ ሌላ የተለየ ነገር ይኖራል ብለሽ ነው? ምን አልኳት? የለም አይኖርምም። አይገርምም። እኔ ደግሞ ከትናንቱ ማንነት የተለየ ነገር እፈልጋለሁ። አ አይደለ፣ ከትናንቱ ማንነት በጣም የተለየ ነገር፣ እንደዛ ነገር እፈልጋለሁ። አትፈላሰፊ፣ እባክሽ። እዛ ሂጂ እና ኑሮሽ ላይ ተፈላሰፊ። አሁን በዋናነት የጠራውሽ ስለዛ ቢኒያም ስለተባለ ቅንቅናም ደሃ እንድታጣሪልኝ አዝሽ ነበር አይደል? አጣርቻለሁ። እሺ። ቀጥ ልስመሽ። ቢኒያም ማለት በጣም ሰው አክባሪ፣ ትሁት በቃ ለቤተሰቦቹ ለጓደኞቹ ሟች ነው። በዛ ላይ ስራ ወዳድ ነው። ላመነበት ነገር ደግሞ ጥግ ድረስ የሚሄድ ሰው ነው። በገንዘብህ ልክ ብቻ ሳይሆን ሰው በመሆኑ ብቻ የሚያከብር ሰው ነው። ብታጠፋ እንኳ ሆን ብሎ ነው ያጠፋው ብሎ ከማሰብ ይልቅ አውቋ አይደለም ተሳስቶ ነው፣ እውነቱን ሲረዳ ይመለሳል፣ ቅርታ ይጠይቃል ብሎ የሚያስብ ሰው ነው። የገንዘብ ሳይሆን የልብ ሀብታም ሙሉ ሰው ታውቃለህ? ሙሉ ሰው አድርጎ ነው ይፈጣ። ልቦለድ ነው፣ በጣም ጥሩ ደራሲ ነው የጻፈው። እባክሽ እስኪ ሌላም ቀልድ ካለ ጨምሬልኝ ሁና። ይልባፍታ ደሃ እኮ ነው መጽናኛው በጣም ብዙ ነው። እውነታውን ነው የነገርኩህ። ስሚ፣ እኔ እያልኩሽ ያለው ስለ ደካማ ጎን እኔ እሱን ላጠቃበት የምንችልበትን ደካማ ጎኑን ብቻ ነገርኝ ነው አልኩሽ። እሺ ደካማ ጎኑ ምንም ደካማ ጎን የለውም። ምንም ያው ሰው መሆኑ ብቻ ነው ደካማ ጎኑ። በድጋሚ የቀለሽብኝ ነው መቼም፣ የሌለውን የለውን ከየትም አላመጣውም። ግን ምናልባት ደካማ ነው ብለ ካሰብክ አፍቃሪ መሆኑ ብቻ ነው ምንም ሳይሰስት ፍቅር መስጠቱ መውደዱ ደካማ ጎን ከሆነ እና ለዚህ መረጃ ነው ያን ሁሉ ገንዘብ የከፈልኩሽ። ስለከፈልከኝ ከሆነ ይህን ሁላ ነገር የነገርኩ እና አይነት ቦታ ነው ብዙ ጊዜ የሚያሳልፈው ከቤት ወደ ስራ፣ ከስራ ወደ ቤት፣ ከዛ ውጪ ሌላ ምንም የሚያሳልፍበት ቦታ የለውም። በቃ በጣም ጠቃሚ መረጃ ነው የነገርሽ። ይልቅ የሚጠጣ ነገር ይዘሽ። አልፈልግም። ለምን ስለማ? አልፈልግም። ገደል መግባት ትችላለሽ። እሺ ለካ እንደዛ ስትለፈለፈ የነበረው እያታለለች ነበር ማለት ነው። ወይኔ ነው በሰበባሰው የሰው ጮኛ ሆና ነው ገንዘቤን ስትበዘብዝ ብዬ ከረመችው። እንዲማጉዳ አስርኝም። እንዲማጉዳ አስርኝም። ወይኔ ነው እይ ቤት መጥቼ እኮ አጣሁ። ለምን ትመጫልሽ? ላንዴና ለመጨረሻ ጊዜ ላወራ። ለመጨረሻ ጊዜ ካወራን እኮ ቆየ። አንቺ መጨረሻ ስለሌለሽ ነው፣ በሄድኩበት እንደ ጥላ እየተከተልሽ ሰላሚን ምትለሽ። ትክክል ነ ድሮም አልተሳሳትክም ነበር አሁንም ልክ ነ። ታዲያ እኔ ትክክል አንቺ ጥፋተኛ መሆንሽን ካወቅሽ ለምን አትይኝም? እስካሁን አልገባኝም ነበር። ለሁሉም ነገር ታውሬ ነበር። ከማንጋ እንደነበርኩ አላወቅኩም። ማንንም እየገፋው እንደሆነ ግልጽ አኗለልኝም ነበር አይደል? ታዲያው ማን ገለጠልሽ? ነው ወይስ መልክሽን ቀይረሽ በአዲስ መልክ ለመሞከር ነው? አይ አይደለም እድሜ ጊዜ ሁኔታ በቃ በራሱ ጊዜ ገለጠልኝ። አንዳንድ ጥቃቅን ጥቃቀን ሁኔታዎች ትልቁን መጋረጃ ይከፍታሉ። በጨለማ ውስጥ ነበርኩ። ከገንዘብ ውጭ የማይበት ሌላ ምንም አይነት አይን አልነበረኝም። አይኑ ይዣለሁ ግን ብርሃን የለም። ገንዘቡን ከሚያመጣው ሰው ይልቅ ገንዘቡን ነበር ማየው ከሚሰጡኝ እጆች ይልቅ የምሰርቅበትን መንገድ ነበር የምፈልገው። ከሚያፈቅሩ ልቦች ይልቅ የሚያብረቀርቁ ቆርቆሮች ነበር ማየው። በቃ ታውሬ ነበር፣ ጨለማ ውስጥ ነበርኩ። ቢኒ ይው ልጅ ሳራ፣ አትድከሚ፣ መጀመሪያውንም አልተቀየርሽም። ግን ሰው አይቀየርም ብሎ መደምደም አይቻልም፣ እና ምናልባት ከተቀየርሽ፣ ስህተትሽ ከገባሽ እኔን ለማሳመን ይህን ያህል ቃላት መከሸን አይጠበቅብሽም ከልብ ስትቀየሪ አፍሽ ሳይሆን ተግባርሽ ይናገራል። ላሳምን እየሞከርኩ አይደለም፣ ስለበደልኩ ነገር በሙሉ ይቅርታ ልጠይቀ ነው። ብዙ ግፍ፣ ብዙ በደል ሰርቻለሁ። ለዳግም ልትሰጠው የነበረውን ብር ለእኔ እንዲሆን ስለምፈልግ ነበር። ከአንዴም ሁለቴ ሰራተኛ ልኬ ለማዘረፍ ሞክሬያለሁ። ውቤትንም የላኳት እኔ ነበርኩ። እርግጠኛ ነበርኩ እሷ ምክንያት ደግሞ ምን ያህል እንደተሰቃያችሁ አውቃለሁ። እሱ ይበቃል ብለሽ መችተውሽን፣ አሁንም እንኳ እርግዣለሁ ብለሽ ሌላ አጀንዳ ፈጥረሻል። አዎ በእሱ የማጠምድ መስሉኝ እንደዛ ብዬ ነበር፣ ግን ልብህ እኔ ጋ እስካልሆነ ድረስ መተህም አጠቅመኝም፣ እና አላረገዝኩም። ሁሉም ነገር ድራማ ነበር። እሺ በቃ ይበቃል። ያለፈውን ሁሉ አድርገሻል። እያንዳንዱን ደግሞ መዘርዘር አይጠበቅብሽም፣ ምክንያቱም ጥፋት ስለነበረ። አሁን ግን የእውነት ከልብሽ ተጸጽተሽ ከሆነ ደግመሽ መስራት አይደለም እንዳታስብ። አላደርገውም ቢኒ፣ እውነት አላደርገውም። በተግባር አድርገሽ አሳይ። ከዛን በድጋሚ ህይወት ባይኖረን እንኳ ጥሩ እህትና ወንድም እንሆናለን። እሺ። እሺ ቢኒ፣ እንደዛ እንሆናለን ወይ? ማይ አው በደንብ እየሰራው ነው። ያንቺ ልጅ አይደለም። ትናንት በጣም የሚገርም ጊዜ ነበር ያሳልፍ ነው። ለሰላም ያለውን አመለካከት በደንብ ነው የቀየርኩት። አታስቢ ማየ፣ በዚህ አካሄዳችን በአጭር ጊዜ ውስጥ ያሰብነውን ነገር እጃችን ውስጥ ነው የሚገባው። ዛሬ ደግሞ የሚገርም ድራማ ነው ያሰብኩት። ነገ ከነ ውጤቱ ይነገርሻል።

ሽ ለምን ፈለግ? ዋሽሽችናአ። ምንድን ነው የዋሻው እጭሽ እንደሆነ? ይህንንም ሰማ ነበር እና ምን አስገረመ ታዲያ። እና ለምን ዋሽሽ? ስለ እኔና ስለ ብንያም እኮ ጠይቀኝ አታውቅም? እንዴት ልጠይቅሽ ቤት እና እንዴት ዞረች ትገናኛለች ብዬ ልጠርጥርሽ? ታዲያው እንዴት አወቅ? በማውቅበት አወቅኩ። በቃ ጥሩ እንኳን አወቅ። እና ምን ይሁን ነው የምትለው? ታዲያ ስለ ቢኒያም እኮ ለማጣራት እንዳላወቀ ሰውነች ነው። ገንዘብ የተቀበልሽኝ እና መረጃውን በነፃ እንድሰጥ ፈለግ? ለመሆኑ ሰላም ይህን ሁሉ ጉድ ታውቃለች? የኔና ያንተ ጉድ ነው የማታውቀው፣ ሌላውን በሙሉ ታውቃለች። የኔና ያንተ ጉድ መቼም ሆን ብለሽ እኔና አስክረሽ ይህን ሁሉ ነገር እንዳደረግሽ እሱን በደንብ ታውቂያለሽ አይደል? አላውቅም። በደንብ ታውቂያለሽ፣ እንዴት እንዳጠመድሽኝ፣ እንዴት አስክረሽ ከአንቺ ጋር እንዳስተኛሽኝ በደንብ ታውቂያለሽ። እኔ የማውቀው ዛሬ ሰክሬያለሁ፣ ዛሬ ደብሮኛል እያልክ ከኔ ጋር ለማዳር ስትጣጣር እንደነበር ነው። ወይኔ ነው እይ እና ለሰላም እንደዛ ብለሽ ልትነግረት ነው? አስፈላጊ ሆኖ ከተገኘ ይውልሽ። አታደርግም፣ በፍጹም አታደርግም። እሱን የምወስነው እኔና እኔ ብቻ ነን። ገባህ? ወይኔ ነው እይ ትሮምኩ ከተራ ሰው ጋር መዋል፣ ይሄ ነው መጨረሻው። ሄሎ ይዞረፋንተው ሰላም ነዎት? ሰላምን ለማግባት ደፋ ቀና የሚለው ወጣት ሌላ ጮኛ እንዳብላ ያውቃሉ? እኔም እኮ ዛሬ እኮ ነው ያወቅሁት እኮ ለምን ነበር ይፈለል ሊና እጮኛ እንዳለው እያወቅሽ ነው ሁሉ ነገር የምታደርግ? ምን አደረኩኝ? የሱ ነገር ብለሽ እኮ ነው የኔን ነገር ገደል ከተትሹ። ያንተ ጉዳይ ገደል እንደገባ ማወቅ ራሱ አንድ ነገር ነው። ለመሆኑ እጮኛ እንዳለው ማን ነገር ሰማው? ከምሰማበት ሰማው ጥሩ ነው። ለማንኛውም አሁን የእናቴ ጉዳይ እያሳሰበኝ ነው። ምክንያት እየፈጠርክ እየመጣ እዛ ታሳቀኝ አጠገቢያት ድረስ ከህይወት ይውጣ። በቃ የራስን የሆነ ህይወት ኑር ሰሊና ከአንቺ ውጪ እኮ እኔ ህይወት የለኝም። አፍቅርሻለሁ፣ ያላንቺ መኖር አልችልም። እኔ አላፍቅርህማ ሰላምዬ። ታፍቅሪኛለሽ፣ ስሜትሽን ያጠፋው መራራቃችን ብቻ ነው። አይ መራራቅ ሳይሆን መብሰል ነው። ሰው ማወቅ፣ የሰውን ልክ ማወቅ፣ ያ ነው ለአንተ ያለኝን ስሜት ያጠፋው። ፍቅር እኮ ባደግሽ ቁጥር አብረሽ የምታሳድጊው ነገር ነው እንጂ እኮ የሚጠፋ ነገር እኮ አይደለም። አብሮ ማደግ ሲቻል ነዋ። አንተ ግን ማደግ አልቻልክም። ብዙ ገንዘብ ለማግኘት የሠራውን ያህል ራስ ላይ አልሰራም፣ ስብዕና ላይ አልሰራም። መስሎች ነው ሰላም በተሳሳተ መንገድ ነው የተረዳሽኝ። ኦፍ አሁን አስጨቃጨቀኝ። ከአንተ ጋር ምንም ብናወራ ምንም የሚለወጥ ነገር የለም። ሌላ ህይወት ጀምር። ያለው ሌላ ህይወት ጀምር። አላረገውም ሰላም መቼም አላረገውም። ማመን አለማመን የራስ ችግር ነው። ካሁን በኋላ ግን ስልክ ላይ እንዳትደውል፣ ያለውበትን ቦታ እንዳትመጣ። ኖ ሰላም አይሆን። ወይኔ ነው ይሄ ልጅ በህይወት እያለ ይሄ ነገር የሚሳካ አይመስለኝም። ስለዚህ የሱን ነገር መላላ አብጅለት ይገባል እንጂ እንደዚህም ማሳለፊያ አልሰጠውም። ምላሿ ምንም ይሁን ምን ከልቤ እንደማፈቅራትና ለሷ ስል ማንኛውም መስዋዕት ለመክፈል እንደተዘጋጀው እነግራታለሁ። እኔ ግን ነግሬያለሁ፣ በስሜት ተነድተህ የማይሆን ነገር እንዳታደርግ። ቆይ፣ ምንድን ነው የማይሆን ነገር? የማይሆን ነገር ነዋ፣ ከእሱ በፊት የሚቀድም ብዙ ነገር አለ እንዴ። ሲጀምር ከገባይ ሶስት ወሯ ነው፣ ግን ሶስት ቀን እንኳን ተረጋግተን አውርተን እናውቃለን? ሲጀምር ልጅቷ ስላለፈው ህይወቷ መናገር ማትፈልግ ውስብስብ ሴት ናት እንዴ። ቆይ፣ ያለፈው ህይወቷ ለእኔ ምን ይጠቅመኛል? እኔን የሚመለከተኝ እኮ ከኔጋ ህይወት ከጀመረችበት ጀምሮ ያለው ህይወቷ ነው። ከአንተ ጋር መተጀመረው ህይወት እኮ ከበፊት ህይወቷ የተመዘዘ ነው። ቀድሞ ያልነበረ ማንነቱ አሁን ኬት ይመጣል? ይመጣል ይመጣል ወንድሜ። ደግሞ የሰው ልጅ ህይወት እኮ መቼና እንዴት እንደሚቀየር አይታወቅም። ካስፈለገ ደግሞ ዛሬውን ሆኑ አሁኑ መጠየቅ እንችላለን። ያለፈ ህይወቷል በመጠየቅ ነው እውነቱን የምናውቀው። ብቷሸንስ እውነቱን ባትነግረንስ? አትንገረና ይህንንም እኮ የማደርገው ለአንተ ስል ነው እንጂ እኔ ስላለፈው ህይወቷ ሴንስ አይሰጠኝም። እንግዲያውስ ለኔ ለእኔ የምታስብ ከሆነ በቃ ተረጋጋ። አሁን ፍቅር የምትጀምርበት ሰዓት አይደለም። ጭራሽ ቀነቀጠሮ ነው የማፈቅረው አንተ ምንም አልገባህም ማለት ነው። ለነገሩ አንተ መች አፍቅረት ታቅና እንደኔ አፍቅረ የሆነ ምለ ሌላ ምን ልሃል አይደል? በቃ ዝም ምስል ቀዝቃዛ ፍቅር የማይዘኝ ስሜት አልባ ነው አይደል? ታዲያ ካልነገርከኝ፣ እኔ ጠንቋይ አይደለሁም። እንዴት ያንተን ስሜት ልገምት እችላለሁ? ፍቅር እንዴት? ምናልባት ዳግም ከሰላም ፍቅር ይዞት ይሆን እንዴ? ይሄ የሰይጣን ሀሳብ ነው። ስላሰብኩት ራሱ ረከስኩ። ሞተነሽ እንዴ? ምን? እየጠጣው? ምን ማለት ነው እየጠጣው ማለት? በይ አሁን ሰዓት ሄዷል አሁን ወደ ቤት ግቢ። መሽቷል እያልኩሽ ነው ሃና። በቃ ይበቃሻል። ነው ለምን ይቅርታ ማለት ያለብሽ በስራሽ ነው ማፈር ያለብሽ ወዴት ነው ወደ መኝታ ቤት መኝታ ቤት ምግብ አመጣልሻለሁ ኖ ኖ እኔ እዚህ ሶፋ ላይ ነው መልካም ሰው ነው። በአንተ ልክ ሰው አይቼ አላውቅም። እኔ ደግሞ ማንም አይፈልገኝም። እሱን አንቺ ነሽ የምታስቢው። አስጠላው እኮ፣ ለነገሩ ሁሉም ሰው የጠላው ማን ይወደዋል? እናቴ እራሱ እኮ አትፈልገኝም ነው በጣም የሞቀኝ ነው። እና ከሞቀሽ ውስጥ ገብተሽ አትቀይሪም እንዴ? መኝታ ቤት ግቢ። ምነው ታፍራለህ እንዴ? አዎ፣ አይናፋር ነኝ። አሁን ግቢ እና ቀይሪ። እሺ። አይንጨፍ ምን ልክ ሰሪ ነው። ቆይ ምን እያደረግሽ ነው? ምን አስበሽ ነው? እሺ በቃ ልተኛው። ለማንኛውም ነገ በደንብ እናወራለን። ራሴ ግራ እስከሚገባኝ ድረስ ሌላ ነገር ማሰብ እስከማልች ድረስ ሰላምዬ አፍቅሬሻለሁ። በቃ እንደ እብድ አፍቅሬሻለሁ። ሰላም፣ ከአንቺ ፍቅር ይዞኛል እንዴ? ፒኒ፣ እባክህ ሰላምዬ። እኔ የምልሽ ሰላምዬ፣ ለመሆኑ ዳግም ደህና ነው? ዛሬስ መጥቶ ለምን አልጠይቀኝም? ደህና ነው ሞይዬ፣ አልሰማም፣ ለዛ ነው የመጣው። እንዴት አይሰማም? አንድ ቤት እያላችሁ ተለያይታችኋል እንዴ? ለተወሰነ ጊዜ ቤት የለም፣ ሌላ ቦታ ሄዷል። ግን ቀን ላይ የመጣው ወንድሙ ነው፣ ቢንያም ይባላል። ተከትለሽ የወጣሽው? አዎ ማዬ እሱ ነው። አይ አንቺ እንዶ ሳታስተዋውቂኝ በደንብ ሳልመርቀው ሲሄድ ዝምትኛለሽ? ይደርሳል ማዬ በሰፊ ያስጠርቅሻለ። ይሄኛውስ አብሮን ያደረው ምን ቤት ነው? እሱ ምንም ቤት አይደለም። ማለት እየዋሸሽ ነው እንዴ? ለምን አሻል ነው። ተይ እንጂ ሰላም እዬ ከአንቺ ይምጣ ብዬ ነው እንጂ ሁሉንም ነገር አክስትሽ ነግራኛለች። አክስትሽ እንደ ፎከረችው እዚህ መታ ነበር አይደል? አዎ መታ ነበረ። የልጅነት ፍቅረኛች ከካናዳ እንደመጣና በክብር አብቶሽ ይዞሽ ሊሄድ እንደሆነና የሰፈር ዱርያ ፍቅረሽ ያዙ ይልቀቁ እንደምትሄድ ሰብቻለሁ። ያፈቀርኩት ሰው እሷ እንዳለችው ባይሆንም ከካናዳ የመጣውን ግን እንደማላገባ እነግራታለሁ ቢኒ። ይሄ ማነች ደፋር። በመዳን ያ ቆይ፣ ይሄ ምን አይነት አይናውጣነት ነው? ምንድን ነው? ካጠፎ፣ በጣም ይቅርታ። አንቺ ያምሻል እንዴ? ግቢ እናተኝ አልኩሽ እኳ። በቃ ግቢ እናተኝ እኮ። ይህን ያክል ምን አድርጌ ነው? ስለተመቸኝ እኮ ነው ያቀፍኩ። አልመችሽ አትቀፊ? ችግር አለው። ቆይ፣ አንቺ ሌላ ተልኳለሽ ፈትኝ ልኝ ተብለሽ ነው የተላክሽው። እንደዛ ሊሆን ይችላል ብለህ ነው ያልፈለግኸው። ስለማልፈልግ ነው ያልፈለግኩት። አትዋሽ። ሰላም ፈትኙ ብላ ይላከች መስሎ ነዋ። እሷ እንደዚህ አይነት ነገር አታደርግም። አካሄደሽ ግን ሆን ብለሽ ነው የሚመስለው። ቢኒ አይደለም፣ በፍጹም እንደዛ አይደለም። በቃ ግቢና ተኝ፣ ነገ እናወራለን። ግን ተቀይመኛል እንዴ? አሁን ግቢና ተኝ አልኩሽ፣ በቃ ነገ እናወራለን። ግቢና ተኝ። እሺ። ሁም፣ ሆን ብሎ የተቀነባበረ ሴራ ነው። ሲጀመር አልሰከረችም። ብሰክም ደግሞ ሆን ብላ አውቃን። የሰከረችው እኮ ለምን እንደዛ አልሻት? የማፈቅረው ሰው ስላለ። ይህንንም እኮ ታፈቅሪው ነበር። በአካል ባላቀውም ውጭ ሄደ ጊዜ ስታዝኝና ስትቆዝሚ አስታውሳለሁ። አዎ ያኔ ማፈቅረው መስሎኝ ነበር አሁን ላይ ግን ሳስበው የልጅነት ፍቅር አለ አይደለም? እንደዚህ አይነት ስሜት ነበር። አየኔ፣ ልጅ የበሰልሽ ይመስለኝ ነበር፣ ግን አሁንም ልጅነትሽ ምንም አለቀቀሽም። ማለት አንቺም እንደሷ እሱን አግቢ ልትይ ነው? እኔ እናትሽ እንደዛ እንደማይለልሽ ታውቂያለሽ። ግን ደግሞ ልጅነት ይዞሽ ያልሆነ ቦታ እንድትወድቅ አልፈልግ። አታስቢ፣ አልወድቅም። ወይ ምርጭን በደንብ አውቃለሁ። በምላሱ አሳምነው ይንሳይ በዛ በመከራ ሰዓት ከሞት ጋር በተፋጠጥኩበት ሰዓት ህይወቱንም ንብረቱንም አሳልፎ በመስጠት አብሮነቱን ያሳየኝ እጅግ ቅንና መልካም ሰው ነው። በመከራ ጊዜ አብሮኝ የነበረ እና ዳግምን ለምን ተውሹ? ከዳግም ጋር ብዛ መድ ብዬ ነግሬሻል። ነበረ እንዴ? ቀድሞንም ቢኒያምን አፍቅሬ ስለነበረ ነው። ቀድሞ በማፍቀር ከሆነ ደግሞ ኖኤልን ነበር የምታፈቅል። እማዬ በቃ አታስጨንቂኝ። እኔ እኮ ትልቅ ሰው ነኝ። የሚሆነኝና የማይሆነኝን በደንብ የፈለገ ሞወድሽ እናቴ ብትሆኝም በእንደዚህ አይነት ውሳኔ ግን ማንም ጣልቃ እንዲገባብኝ አልፈልግም ይሄ የኔ ውሳኔ ነው እሺ እሺ እንግዲህ አንቺ እንደተመቸሽ እኔስ የቀረኝ ጊዜ ብዙም አይደለም አግብተሽ ወልደሽ ማየት እፈልግ ነበር ግን ዛሬ ነገ ስትይ ይኸው ሁሉም ነገር ምኞት ብቻ ሆነ ይኸው ሞትም ሊወስደኝ ነው ይህም አየ ደግሞ ምንድን ነው የምትይው የታመመውን ላይ ሞታል እንዴ የምትርፍ አይመስለኝም ሀኪሞቹም ቢሆኑ በሽታዬን ያወቁት አይመስለኝም በደንብ ታውቋል ከተጠራጠረች ደግሞ ሌላ ምርመራ ማድረግ እንችላለን። አየኔ ልጅ፣ ትናንትም እኮ የታከምኩት በብድር ነው። እኔ ስራ የለኝ፣ አንቺ ስራ የለሽ፣ ገንዘቡ እስከ የት ይመጣል? የኔ ልጅ አታስቢማ፣ ይ እኔ በየሱ እያለ አንቺ መታከም ያታጭ ይሁና፣ እንዳፍሽ ያድርገው። ሌላ ምንላለሁ ብለሽ ነው። በቃ መጣውሽ ጠጭ። ምንድን ነው ያሳየኝ፣ አምላኬ? ከመታመማቸው ጀርባ ሌላ ሴራል እንዴ? አይ ይህን ያለ ርቀትማ ሄዱ። ተወሰነ ጊዜ እናት እስኪሻላት እዚህ ነው ምቆየው። እሺ መቼም እናትሽ ታሞ ነው ያለልሽ። ግን ደግሞ ትናፍቀኛለ። ከእኔ በላይ ባይሆንም ደግሞ የቤቱን ስራ ሀናንት ስራ እሺ። ቤቱ እስካለች ድረስ ሁሉንም ስራ መስራት አለባት። ወይ ሰላም ነው፣ እንዴት አደርሽ ማዘር? እንዴት አደሩ? ኧረ እባክሽ ለውጥ የለም። ወይ ካልሆነ ሌላ ቦታ እናሳያቸው። እንዴ ጥሩ፣ በቃ እንዳልሽው ይህን ሁለት ሶስት ቀን እንያቸውና እንደዛ እናደርጋለን። እኔ ደህና አይደለሁም ሰላሚዬ፣ በጣም ናፍቀሽኛል። ሌሊቱ አመት ነው የሚሆንብኝ፣ ክፍለ ዘመን ታውቂያለሽ። እውነቴን ነው ሰላሚዬ፣ እስካገኝሽ ቸኩያለሁ። በቃ ስደርስ እደውልልሻለሁ። እሺ፣ እሺ። ቻው ሰላም አደርክ። እንዴት አደርሽ? ማታ በጣም ጠጥቼ ነበረ? አላስታውስም ለማለት ነው። ሳስቸግረህ ነበረ ወይኔ? ረብሻ አለዋል። በጣም በጣም ስታስቸግሪ ነበር፣ በሚያስጠላ ሁኔታ ከአንቺ የማይጠበቅ ነውር ስታደርጊ ነበር። ምን አድርጌ ነው ይሄን ያህል? ያደረግሽውን ሁሉ ታስታውሻለሽ? እንደውም ሆን ብለሽ ሁሉ ያደረግሽ ይመስለኛል። እንዴት ሆን ብዬ እሰክራለሁ? ደሞ ምን አድርጌ ነው? ታውቂዋለሽ፣ ምን እንዳደረግሽ በቃ በድጋሚ እንደዛ ማድረግ አይደለም እንዳታስብ እሺ፣ እሺ በቃ ግን ምናልባት አስቀይሜ ከሆነ በጣም ይቀጣ። አልተቀየምኩሽ። በድጋሚ ካደረግሽው ግን መቀየማችን አይቀርም። አይቀር። እሺ፣ በድጋሚ መቼም አላደርገው። እንደዛ ነው የሚሻለው። ያ ካልሆነ ግን ለሌላ ተልዕኮ የመጣሽ ነው የሚመስለው። የምን ተልዕኮ? እሱን የምታውቂው ተልከሽ ከሆነ ነው። ረ ቢኒ፣ እንደዛ ታስባለህ ማለት ነው እንደዛ እያሰብክማ። እዚህ ቤት መኖር አልፈልግም አንቺ ከሌለሽበት። ይህን ያሳስብሽ? አይ አያስፈልግም። ለምን አስጨንቀሃለሁ? ለምን ጎዳና አይሆንም። አሁኑን እሄዳለሁ። ሃና! ሃናን! ሃናን!